በስመ አብ ወወልድ ወንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች የድንግል ማርያም ያስራት የቃል ኪዳን ልጆች፣ በወደደን እስከ ሞት ድረስ ባፈቀረን በኢየሱስ ክርስቶስ ፍጹም ሰላምታ እንደየሰዓት አቆጣጠራችሁ በያላችሁበት ሰላማችሁ በዝት ትርፍርፍ ይበልላችሁ። ክርስቶስ ተንሰአሙታን፣ በአማን ተንሰአሙታን የክርስቶስ ሰላም የክርስቶስ ቸርነት የክርስቶስ ምሕረት ከሁላችን ጋር ይሆንልን። አሁን እንግዲህ እንደ እግዚአብሔር ፍቃድ በእውነት ደስ በሚል ሁኔታ ከአምደው ቅዱስ ሚካኤል ተመልሰናል በሰላም በጤና ማለት ነው። ብዙ ሰዎች የደወላችሁ እንዴት መንገዱ እንዴት ነበር? ሰላም ናችሁ እያላችሁ የጠየቃችሁ ሰዎች አላችሁ። እግዚአብሔር ይመስገን መንገር ሰላም ነበር፣ ፍጹም ሰላም ነበር። በጣም ደስ ይል ነበር። የነበረን ቆይታ በጣም ደስ የሚል ነበር። ያው እንግዲህ ቪዲዮውን በተወሰነ መልኩ ለማስተላለፍ ሞክራለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ላላየው ላልሰማውም እንደዚሁ ደግሞ እንዲያዩት እንዲሰሙት አስተላልፉ። ድንቅ ድንቅ የጸሎት ስነ ስርዓት የምናይበት የምንከታተልበት ጥላት ዲያብሎስ የሚያፍርበት ክፉዎች ከክፉ ስራቸው የሚዋረዱበት የሚያፍሩበት ትልቅ የሆነ እግዚአብሔራዊ ስርዓት ሲከናወን ሰንብቷል ማለት ነው። በጣም ደስ ሲል ነበረ። ድንቅ ድንቅ ምስክርነቶችም አሉ ማለት ነው። እንደዚሁ አንድ ወንድማችን ምንድን ነበር ያለኝ? እኔ ቅዱስ ሚካኤል አምደው ቅዱስ ሚካኤል በጣም ያደረገልኝ ድንቅ ነገር አለ አለኝ። እና የሰማውት ከሰው ነው አለ እና እንዲ እንዲ ብለህ ጸልይ፣ አምደው ቅዱስ ሚካኤል ድረስልኝ እያልክ ጸልይ አሉኝ። በዛ መሰረት እኔም መጸለይ ጀመርኩኝ። ያንተን ቪዲዮ እንዲመለከተው እንዳየው እንዲሰማው ያለውን ነገር በይበልጥ ደግሞ ቪዲዮዎቹን እንድከታተል ነገሩኝ። እውነትም ስመለከት በጣም ድንቅ ነገር ነበር ሲተላለፍ የነበረው። በፊቱ ተንበርክኬ መጸለይ ጀመርኩኝ። አምደው ቅዱስ ሚካኤል የሚያሰቃዩኝ የሚገፉኝ በዝተዋልና፣ የሚያሳድዱኝ እጅግ በዝተዋልና፣ ከበደላቸውም ከክፋታቸው መመለስ አልቻሉምና፣ ባክህን የሚታገሉኝን ታገላቸው፣ የሚጣሉኝን ተጣላቸው ሳልደርስባቸው የደረሱብኝን አንተ ታቃቸዋለህና በማለት ጸሎቴን መጸለይ ጀመርኩኝ። ነገር ግን ይሄንን በጀመርኩኝ በሶስተኛው ቀን ስራውን ጀመረ። ቅዱስ ሚካኤል ነው ያለው፣ እንግዲህ ቦታው ላይ ሂዶ አይደለም ዝናውን ሰምቶ ማለት ነው። አምደው ቅዱስ ሚካኤል አንተ ድረስልኝ ብሎ መጸለይ በጀመረ በሶስተኛ ቀኑ ስራውን ጀመረ። እና በጣም ድንቅ ድንቅ እኔ ከምናገረው በላይ የተደረገልኝ መግለጽ ማልችላቸው ብዙ ነገሮች አሉ እና እየጸለይኩ ባለበት ሰዓት በህልሜ፣ አለ በህልሜ፣ ከነዛ ከሚያስቸግሩኝ ወገን ከሆኑት መካከል በህልሜ ያሳየኝ አለ። ሰይፉን ሰጠኝ፣ ቅዱስ ሚካኤል ሰይፉን ሰጠኝ፣ በህልሜ ሰይፉን ሰጠኝና በዚህ ቁረጣቸው ላይ ነበር አለ። እና አንዷን ሴት አሳየኝ፣ የዛ የሚያሳድደኝን ሰውዬ ሚስቱን አሳየኝ አለ። በዚህ ሰይፍ ቁረጣቸው ብሎ ቁረጥ ብሎ ሰይፉን ሰጠኝ አለ እና በዛ ሰይፍ፣ በሰጠኝ ሰይፍ ሴትዮዋን መውጋት ጀመርኩኝ። ወገኋትኝ አለ። በተደጋጋሚ ወገኋትኝ። ከዛ በመነጋው በእውነት ሴትዮዋን ስመለከታት ይሄ አፏ ወደዚህ ወደ ጆሮዋ ዙሯል። ተመልከቱ እንግዲህ። እና ይሄንን አይቼ በጣም ድንቅ ነገር ሆነብኝ። እንዴት ነው ነገሩ አልኩኛል። ጤነኛ ኖርማን የነበረችው ሴትዮ አፏ ተጣማ አየሁትኝ። ተመልከቱ እንግዲህ የእግዚአብሔር ድንቅ ስራ ማለት ነው። ይሄ ተረት ተረት አይደለም። በእውነት ቅዱስ ሚካኤል ባወቀ ማለት ነው። የራማው መላክ ቅዱስ ገብርኤል በሚያቀው፣ አምደው ቅዱስ ሚካኤል በሚያቀው፣ ልጁ ከዛን በኋላ እየበረታ መጣ። ይሄንን ሲያይ ማለት ነው እንዴ እኔ በሶስት ቀን ጸሎት ይሄንን ተአምር ካሳየኝ ምን ህይወት አለ ከዚህ ውጭ? ምን አይነት ደስታ ምን አይነት ሰላም አለ? እምነቴን ፈልጌ እንዳገኛት አደረገኛለ። ያ መልስ የተሰጠኝ መልስ በቃ በእምነቴ ላይ ሙሉ በሙሉ በሙሉ ልቤ እግዚአብሔርን እንዳምነው እንዳመልከው አደረገኝ። የምጸልየው ጸሎት መሬት ጠብ እንደማይል እግዚአብሔር እንደሚሰማኝ አየሁ፣ ተመለከትኩኝ። በስራው ገለጸልኛል። ለእኔና ለእናንተም ይስማን። እናንተም ጸልዩ ብዙ ጊዜ እላቸዋለሁኝ። አምላክ አምደው ቅዱስ ሚካኤል የሚታገሉኝን ታገልልኝ እኔ ከአቅሜ በላይ ነው እያላችሁ ጸልዩ ነው የምላቸው። ይህን ብለው የጸለዩ ሰዎች ደግሞ ምስክርነታቸውን እየሰጡ ነው። ከዚህ በፊት እንደተነገሩ ወይም ምስክርነት እንደተሰጠው ማለት ነው። ይሄም ልጅ ልክ እንደዛው የሆንለት የተደረገለት እና የሚገርማችሁ ነገር ይሄ ልጅ መንገዱ ሩቅ ነው ብዬ አስቸዋለውኝ። መንገዱ በጣም ሩቅ ነው። በአሁኑ እንደውም በጣም ዝናብ ጥሎ ነበረ። በዛ ዝናብ፣ በዛ ጭቃ፣ በባዶ እግሩ ነበር ሲሄድ የነበረው። በጣም ን ያደንኩ እግሩ ፍንድትድት ብሎ አበጦ፣ ያንን ይሄ አለ። ወይኔ እግሬ እንደዚህ ሆንኩ ምናምን አላለም። ይሄ አየኸው አለ፣ ይሄ አለ ለእኔ ትልቅ በረከቴ ነው አለ። ይሄንን የድካሜን ውጤት ቅዱስ ሚካኤል አሁን ጀምሮታል፣ ፍጻሜውን ደግሞ ያሳምረዋል። በጣም ነው የገረመኝ በጣም ነው የገረመኝ። ማም ላክም ብዬ የምነግራችሁ ማለት ነው። በባዶ እግር እንግዲህ መንገዱን ከዚህ በፊት አይታችሁታል በቪዲዮ ያንን ምንም ምቹ ለመሄድ ምቹ ያልሆነ መንገድ በባዶ እግሩ እሾክ እንቅፋቱን ዳገት ቁልቁሎቱን በባዶ እግሩ ወጥቶ ምስጋና ሰለቱን ሲያቀርብ አይቻለሁኝ። የሚገርማችሁ ነገር እና አምደው ቅዱስ ሚካኤል እያደረገው እያደረገ ያለው ተአምር በመተተኞች በአስማተኞች ላይ እጅግ በጣም ለዚህ ዘመን ትውልድ ይሄ ዘመን በዚህ ዘመን ላለ ትውልድ በመከራ በስቃይ ውስጥ ላለ ትውልድ በመተት ለታሰረ ትውልድ በጭንቀት በሐዘን ውስጥ እንቆቅለሹ ላልተፈታለት ሕዝብ በዚህ ዘመን የመዳን ቁልፍ እዚህ ቦታ እዚህ ገዳም ላይ ነው ማለት ነው። አሁንም እንግዲህ ቀጣይ ጉዞ የሚኖረን ወይም ሊኖረን የሚችለው ሰኔ አስራ አንድ ሄደን ሰኔ አስራ ሶስት እንመለሳለን ማለት ነው። በዛን ሰዓት በዛን ጊዜ ታቦተ ሕጉ ከመንበሩ ተነስቶ አውደ ምሕረት ላይ ወጥቶ ነው መቋሚያ የሚጣለው ማለት ነው። ከዚህ በፊት ስማችሁን የሰጣችሁኝ ወይም ስማችሁ እዛ የሄደ እስከዛ ድረስ ስማችሁ መንበር ላይ ተቀምጦ ጸሎት እየተደረገበት ኪዳን ቅዳሴው እየደረሰበት በኪዳን በጸሎት እየታሰባችሁ ትቆያላችሁ ማለት ነው። ከዛ በኋላ ደግሞ እንደ ክረምቱ ሁኔታ ነው ማለት ነው። ክረምት ላይ ክረምቱ ከበድ የሚል ከሆነ ላይኖረን ይችላል ማለት ነው። ስለዚህ ከወዲሁ ሰኔ ለመሄድ እድሉ እንዳያመልጣችሁ እንዳያልፋችሁ። ምክንያቱም ትንሽ መንገዱ አስቸጋሪ ስለሆነ ወንዝም ስላለ ማለት ነው። ሰኔ አስራ አንድን ለመጓዝ እና ሰኔ 12 በለተቀኑ በአመቱ በክብረ በዓሉ ዕለት ታቦት በወጣበት መቋሚያ ይጣላል። የመቋሚያ አውድ ይደረጋል ማለት ነው። እዚህ ቦታ ላይ ተገኝታችሁ ጸሎት እንድታስደርጉ ነው። አሁንም እምጠይቃችሁ መዳን የምትፈልጉ ሰዎች ምንም ሳታቅማሙ ከወዲሁ ከወዲሁ ቦታ አሲዙ፣ ደውሉ ከስር በሚቀመጥላቸውሁ አድራሻ ወይም ደግሞ በ09 04 05 64 64 በዚህ መደወል ትችላላችሁ። ሌላ እንደ አማራጭ ደግሞ በ09 ስልሳ ስልሳ ስልሳ ሰባ ሁለት መጨረሻው ብላችሁ እየደወላችሁ መመዝገብ ትችላላችሁ ማለት ነው። ደውሉ። ሌላው በዚህ በሰኔ አስራ ሁለት ትልቅ የሆነ ዝክር ይኖረናል ማለት ነው። ወደዛ የሚመጣውን የቅዱስ ሚካኤልን እንግዳ ጾሙን እንዳይመለስ በሰፊው እንደ እግዚአብሔር በጎ ፈቃድ ዝክር ስላለን እዚህ ዝክር ላይ አባል መሆን የምትፈልኩ የምትፈልጉ ዝክሩ ላይ መሳተፍ የምትፈልጉ በሀገር ውስጥም ሆነ በውጭ ዓለም ያላችሁ ቅዱስ ሚካኤል ይድረስልኝ፣ እኔም ደግሞ መባውን እልካለሁኝ፣ ዝክሩን እዘክራለሁ፣ ከማህበሩ ተሳታፊ እሆናለሁ፣ የዝክሩ ተካፋይ ወይም ደግሞ ዝክሩን ከሚዘክሩት አንዱ ወይም አንዷ እሆናለሁ የምትሉ ሰዎች ካላችሁ ከወድሁ እንዲታሳውቅኝ አሁኑ ከወዲሁ ምዝገባ ጀምረናል ማለት ነው። ዝክሩን እኔ እችላለሁ የምትሉ ካላችሁ፣ እንደዚሁም በከፊልም ሆነ በሙሉ እችላለሁ የምትሉ ካላችሁ ችግር የለም ማለት ነው። ሌላውን እንግዲህ የበረከት ስራ ቀጣይ ላይ እንዴት ምን እያደረግን ሕይወታችንን ይሄ ሰይጣን ሰላቢ የሚወስደውን ገንዘባችንን ለቅዱስ ሚካኤል ብንዘረጋ፣ ጥላታችን ዳቢሎስ ያፍራል፣ ይጋለጣል፣ ሚስጥሩን ያወጣል ተደብቆ የነበረ የሰላቢ መንፈስ ይያዛል ማለት ነው። ሁላችንም የተዋህዶ ልጅ የሆንን ሁሉ ወደዚህ ወደ አምደው ቅዱስ ሚካኤል ለመሄድ በእውነት መታደል መመረጥ ነው ማለት ነው። የሰው ልጅ ሁሉ የሚድነው ከስራቱ የሚድነው ከመተትና ከሟርት ስራት የሚፈታው እዚህ ገዳም ላይ ነው። እመኑኝ፣ እዚህ ገዳም ላይ ነው። ገና ወደፊት ታምሩ እየተገለጸ ይመጣል ማለት ነው። ይህንን ቪዲዮ በአምደው ቅዱስ ሚካኤል ስም ነው እምላችሁ፣ ለሁሉም ተደራሽ አድርጉት። የታመሙ ይዳኑ፣ ክፉዎችም በስራቸው ይፈሩ። ስለነበረን የጸሎት ቆይታ በገዳሙ ስለነበረን የመቋሚያ አውድ ወይም የጸሎት ስነስርአት እንዴት እንደነበረ ቪዲዮውን እስከ መጨረሻው ከዚህ ቀጥሎ የሚመጣውን ቪዲዮ ተከታተሉት ማለት ነው። ቪዲዮውን እስከ መጨረሻው ድረስ ካያችሁት እንዴት እንደነበረ ቆይታችንን በግልጽና ደስ በሚል ሁኔታ ትመለከቱታላችሁ ማለት ነው። ሰላማችሁ በያላችሁበት ብዙ ትርፍርፍ ይበልልኝ። በድጋሚ ሰላም ሁኑልኝ ቤተሰቦቼ ወደቅ ዘንግ ወደቅ በሉ ዘንግ ምታስጥሉ ወደቅ ወደቅ በሉ